ፈረዳችሁብን፣ በእኛ እናንተም ወቀሳችሁን። እውነት አላችሁ። ግን ለማን ነው የምንነግረው ይኼንን? ማን ነው የሚሰማን ይኼንን? ማን ነው የሚያቆመው ይኼንን? አዎ፣ ይብቃ። ተለማመድነው እኮ። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ይበቃ። ሕዝባችን ዕረፍት ይፈልጋል። ሰላም ይፈልጋል። ነፃነት ይፈልጋል። ሞት ሰለቸን፣ በቃ ደም መፍሰስ ሰለቸን። ይበቃ። ሀገሪቷ ዕረፍት ያስፈልጋታል። ሕዝቡ ዕረፍት ያስፈልገዋል። ስለ እኛ ስነኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ይፈስ አይገባም። አው ይሄ ወገኖቼ፣ እንዲህ አይነት እኩይ ተግባር እንዲህ አይነት ኢሰብአዊ ግብ የማይለው ከዘቂቱ ልትም ዋጋ የሚያስከፍለው ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ይህ ኢሰብአዊ ድርጊት የሰውን ልጅ ደም በከንቱ ማፍሰስ ይህ እኩይ ተግባር በማንም ዘንድ የተወገዘ ነው።